ጂያን የወንድሙን ገዳዮች እያፈላለግን ያለው ጂያን የወንድሙን ገዳይ ለማግኘት ብሎ ስብራት ገብተዋል። ጀመልን እና ሀሊስን ለመጋፈጥ በዚህ መሀል ግን ከአሊያ እየተራራቀ ነበረ። አሊያ በጣም እየናፈቃን ነው። አሊያ ገና ከሆኑ የጂያን ናፍቆት በጣም ብዙ እያሰቃያት ይገኛል። እንዴት እንደ ናፈቃት ከአይኖቿ ያስታውቃል። ብዙ ተቸግራለች። ነገር ግን ዛሬ ልታየው መጣች። እንደውም ከእናቱ ከወንድሙና ከያቱ አስበልጦ መጀመሪያ እሷን ነበር ያገኘው። ለብቻ በምስጢር ለአምስት ደቂቃ ተገናኝተው ነበረ። አብረው ተጫውተው አውርተው ተለያዩ። ተገናኝተው ከዛ ጂያን ከእናቱ ከእህቱ እንዲሁም ከወንድሙ ጋር ተገናኝተዋል። አሁን እነ ካያ ጠይቀውት ከወጡ በኋላ ደሚር እየመጣ ነበረ። በሌላ በኩል ፊዳን ደግሞ በእርግጠኝነት ሰዳከት ሆን ብላ ልትበቀለ ነው፣ እንደዚህ የሚባል ነገር የለም ውሸት ነው እያለች ልጇን እያወራችሁ ነው። ከዛ በኋላ ሻይን እማዬ በቃ እናንተ ወደ ቤት ሂዱ እያለ ነው። በአንድ በኩል ደሚርም ቢሆን ሚስቱን ዘሪንን ወደ ቤት እየወሰዳን ነው። እናቱ ፊዳንም ሄደች። ከዛ ሻይን ወደ ካያ እየቀረበ ነው። አንተ ለምኖ ቀደም ብላ ያልነገርኝ፣ ለምድን ያልነገርኝ ቦራ እንደተገደለ፣ ይህን ሁሉ ነገር መደብቅ ለምን አስፈለገ? ለምን ለምን ያለው ነው ወንድሜ እንዳትናገር፣ ስለ በጣም ይቅርታ ይለዋል። ለምን ሲባል ለምን ሲጀመር ከኔ እንደዚ ነገር መደበቅ ነበረብህ እያለው ነው። በቃ ምንም ማድረግ አልችልም፣ ሻሂን፣ ምንም ማድረግ አልችልም። በቃ በኋላ ያው ወንድሜ ነዲምን ያገኘዋል እያለው ነበረ። ይል አባቴ እንደጠረጠርኩ አውቃለው፣ ነገር ግን እሱ አላቅም ብሏል አለው። እኮ ሲጀመር እኮ ሀዲስ የተናገረው ነገር ከዚህ ጋር ይቃረናል። ቦራን ወንድሜ የት እንደነበረ አባትህም ጭምር እንደሚያቅና ከና ሊስ ጋር እንደነበር ሀዲስ ተናግሯል አላለም ብሏል አለው። ቢልስ ቢልስ ሀሊስ እየዋሸኮ ነው። ቢዋሽስ አለው ነዲምም እዛ ነበረ። ነዲምን እንጠይቀዋል ወንድሜ ሰላምታ ያናግረዋል አለው እየዋሸ ነው ይሏል። ሻይን እንደዛ አትበል ሲለው ነበረ። ከዛም በኋላ ጂያም በኋላ አካባቢ ነዲምን እንደሚያገኘው ሲናገር እኔ መጣለው አለ ሻይን እንደዚህ ሲል ከሀ ዞር ብለው ጠበቃው ኤሮልን አየው። እሱ እንዲያመቻቸ ነበረ። እሺ እሺ፣ በቃ አስቸግር የለም፣ ተረጋጉ፣ በቃ አመቻቻለሁ እያለ ነበረ። ከዛ ሻይንና ከሀ ወደ ቤት ይመለሳሉ። በአንድ በኩል ሰዳከትና ናሬ አብረው እየተመለሱ የኔ ልጅ ቆይ፣ ሲጀምር ይሄ ሰውየ ግን ሰው ነው አውሬ እኮ ነው። የራሱ የገዛ ልጁን ገሎ አሁን አልገደልኩ ምናም ነገር እያለ ይክዳል። ፈሪ፣ እኔነኛ የገደልኩት አይልም በድፍረት እያለች ነበረ። እማዬ ሱ ላይ ሆኖ ይችላል እየዋሻ ሊሆን ይችላል። ኳሊስ አንድ ጊዜ እንኳን ተረጋጊ፣ እስኪ በደንብ አስብ ያለቻት አ ትክክለኛ ትክክለኛ ይልሽ ያ ሰውዬ ነው ልጁን የገደለው እሱ ነው ነፍሰ ገዳይ ነው፣ ነፍሰ ገዳይ ነው። ሲጀመር ሻሂን ይሄ ነገር አይዋጥለትም፣ አውቃለሁ። በዚህ ምክንያት መቼስ ከጃን ጋር ሊጣሉ ነው እያለች ነው ከተወሰነ ደቂቃ ባለ ሆስፒታል ደረሱ። ከዛ ናሬ እስኪ ኦስካንን ሌዮባክሽ እያለች ከመኪና ወረደች። ቀስ እያለች በክራንቿ ተደግፋም ወደ ውስጥ እየገባች ነው። እናቷም ቆየት ተብላ ለመወረድ ነው የምታስበው። ሚኔ ልታገኛ ትፈልጋለች። ስለዚህ ወረደች። በሌላ በኩል አሊያ ስራ ቦታ ናት። አሊያ ወደዛ ወደዚህ እያለች ነው። በድንገት ሚኒ አየቻት አሊያ እንዴነሽ ስትላን ነበረ። ከዛ በኋላ አሊያ ቆም ብላ ምን ተፈጠረው? ወይዘሪት ሚኒ አለቻት። የሚገርም ነው ጂያን የአቶ አሊስን መጋዘን እንዳቃጠለውና እስር ቤት እንደገባ ሰማሁኝ። ምን እየሆነ ነው ያለው አለቻት። ምን አገባሽ? ያገባሻሉ ወይዘሪት ሚኒ አያገባሽም እኮ ብላት፣ ስትታት ሄደች። ከዛ ሚኒ እየሳቀች ትመለሳለች። ወደፊት ግን ያገባኛል፣ ታያለሽ ወይዘሮ አሊያ እያለች ነበረ። ከዛ አሊያ እናቷን አገኘቻት። ከዛ በኋላ እናቷ ስታገኛት የኔ ልጅ ጂያን ለምድን ለምድነው እዛ እስር ቤት የገባው እንዴት ነው? ከዛ ሻለ መጥማት ጋር እንደሌ የሚታሰረው ምንም እየገባኝ እኳ አለ ማለት ቻ ከዛ አለ እዚህ እዚያጩ እዚያጩ ግቢ ግቢ ግቢ ትራታለች። ወደ ውስጥ እየገቡ ይሁልሽ አለ የማይመስል ነገር ነው። ስሜት አይሰጥም። ከዚህ መውጣት አለብኝ። ያን ሀሊስ እገለዋለሁ። ሀሊስ መትረፍ የለበትም። እያለች ካልወጣው እያለች ስታስቸግራን ነበር። አለ ደግሞ ምን አገባሽ ለምኖ ጣልቃ መገቢው። በቃ ጃን የሚያደርገውን ነገር ያውቃል። ተረጋጊ ተረጋጊ። በቃ አንቺ እያለች ነበረ። ፍክሪ አልያን አንቺ ምንም አላጠፋሽም። ሰዳከት የምን ነገር የምትናገርሽ ከሆነ አናግራታለሁ እያለች ነው። እንዲህ የተባባሉ ድንገት ሰዳከት መጣች። አንቺ ምን እስካሁን ድረስ መሰሉ እዚህ የሚገርም ነው። እናትና ልጅ አንድ ላይ ገጥማችሁ ልጄ እንገደላችሁት አደለ አረ እንዴት ያሳፍራል። በጣም ነው የሚያሳፍረው። ለነገሩ የእናንተ ነገር እኮ አልገረመኝም እኮ ልጅሽን፣ አውቃታለሁ አንቺንም ማወቅ አይከብደኝም። ሁለታችሁም አንድ አይነት እያለች ነበር ሰዳከት አዋከበቻቸው። ይኸውልሽ ስሄድ ስትራቴጂ ልጄ ምንም አላረገችም። በመጀመሪያ እጃ ይግባሽ እሺ፣ ልጄ ምንም አታውቅም ስላት ታያታየት በቃ አንቺ እያለች አሊያ ትገላግላለች። አትመልሽላት ብላ ጣልቃ ስገባ ሴቶቹ መጫጭ ጀምሩ። ማን ነው ማን ነው? ነፍሰ ገዳዩ ማን ነው ጥፋተኛው? እሱንማ እናረጋግጣለን። እሱንማ አጋልጣለሁ እያለች ነበር ሰዳከት። አትጩሁ እያለች አሊያ ትጫዋለች። ከዛ በኋላ በአንድ በኩል ፍክሪ ወይዘሮ ሰዳከት እባክሽ ተረጋጊ፣ ተረጋጊ እያለች ይህን ሆስፒታል ልቀሽ ትወጫለሽ። ይኸውልሽ ገባሽ አይደለ እንደፈለግሹኝ እዛ ቤት ግን አድርሽም እዛ ቤት አትመጫትም። ይኸውልሽ እቤት መለሳል ብልሽ የምታስቢ ከሆነ ጦርነት ነው የሚጠብቅሽ እሺ እያለች አ ነው። ከዛ በኋላ ድንገት ናሬ መጠች እማዬ ምን እየሆንሽን ያልሽ ነይ ውጪ፣ ነይ ውጪ ከዚህ እንጂ እንዴ እዚህ መትች ጨቀጨቀ ያለሽ እንዳያለቻት እነሱ ራሳቸው ይውጡ። ይሄ የልጅ ሆስፒታል ነው የተማሪ ድም ስትል ነበር። ድንገት መጣ እንዴ እህቴ ምን ተፈጠረ ሲል ነበረ። ከቀናት በኋላ ነበር ብር የመጣው ከዛ፣ ፍቅሬ የቀና ብላ ታየዋለች። ሀሰን እሺ መጣ አጀሬው መጣ አለ። ስትለው እህቴ ባክሽ ከዚህ ውጭ ባክሽ፣ ምንም ጥቅም የለውም አሁን ጭቅጭቅ አላት። ናሬም ብትሆንማ እየባክሽ ውጪ ትላታለች። ከዛ ሰዳከት አሰበች አሰበች፣ ና ልቀቁኝ ልቀቁኝ በቃ ብላ እየተነጫነጨች ወጣች። ከዛም በኋላ ናሬም ተከተላት ወጣች። ሀሰን ዝም ብሎ ፍቅሬን ካያት በኋላም በቀጥታ ክፍሉን ለቆ ወጣ በሩን ዘግቶላቸው። ከዛ አሊያ፣ ውሺ አምላኬ፣ ምን ይሻላል ብላ ተቀመጠች። ጭንቅላቷን እያያዘች ነበረ። አሊያ በጣም ይቅርታ የእውነት ይቅርታ እንደዚህ ነገር ይፈጠራል ብ አልጠበኩም ነበረ፣ ተናድጄ ነው። እች ሴት የምትናገረው ነገር እንኳ ምንም አይታወቃትም፣ ግን በጣም ነው የሚያማው። አዎ በአሁንም በጣም እንዳመመሽና እንደነካችሽ ይገባኛል ብላ ተቀመጠች። ከዛ በኋላ አሊ አሁንም ተናዳለች። ፊቷ ላይ ብስጭት ይታያል። ሰዳከት ከወንድሟ ጋ እየጨቃጨቀች ነው። ስማ እች ሴት ቦራን እንዲገደል ለፍቅረኛው ሀሊስ መረጃ ሰታለች። ይህን ታውቃለህ? ታውቅ ነበረ አለችው። ሐሰን ክው እያለ ነው። ምንድነው ምትዩ? እህቴ ምንድነው ምትዩ? ምንም አልገባኝም። ረየሆና ለመግባባት አለ ምንድነው ነገሩ? ምንም እየገባኛለም። ናረ እስኪ አንቺ የምታውቂው ነገር አለ እያላን ነበረ ናሬ፣ ራሷን አሟታል። ዝም ብላ ታያቸዋለች። ምንድ ነው የምን ስህተት? ጭንቅላት ውስጥ ነው ስህተት ያለው። ስማ እች ሴት ቦራን የት እንደሚኖር አራሻውን ላልች ነገረችው አለችው። ምን እያለ ነበር ሱ። አዎ ከዛ ልጄን ገደሉት፣ ተባብሮ አንድ ላይ ተመሳጥረው ልጄን ገደሉት እያለች ነበረ። ታዲያ ጂያን ያለው ሀዲስን ለማናገር ነው እስር ቤት የገቡ ማለት ነው አላት። በመጨረሻም ተረዳው ሐሰን። እንኳን ደስ አለ፣ በመጨረሻም ገባ ማለት ነው። አቤት አንተ ማስረዳት እንዴት ይከብዳል! እስካሁን ድረስ ምን ሳረግ እንደነበር አልገባም ነበር አለ። እችሴን ስታግዛን ነበረ ይከፋፈንላን ነበረ። በጣም ነው የምታሳፈረው። ስማ ቤተሰባችን እንደዚህ ተዋርዶ እንደዚህ ረክሶ አያቅም። በጣም ነው የምታሳፍሩት። በል በቃ አሁን ሳልገልካ ይኔ ጥፋ ጥፋ፣ በቃ እያለች ነበረ። ዝም ብሎ አያትና በቃ ሺሺ ብሏት ሄደ። ሰዳከት ወደ ዘወር እያለች ትመላለሳለች። ናሬ ባንድ በኩል ከእናቷ እየራቀች ነው። የት ነው የምትሄጂው ብላ ጠየቀቻት። ወደ ጋንም ስትነበር ናሬ ስትራት፣ ኦስካርን ማየት አለብኝ ብላ ናሬ ሄደች። አሁንም ቢሆን ሰዳከት ጭንቅላቷን ይዛ እያሰበች ነው። አሁን አለያ ቁጭ ብላ እያሰበች ነው። እናቷንም ተቀመጪ እያለቻት ነው። ከዛ በኋላ ፍቅሪ የጨዋ ጨዋ ተቀመጠች። እኔ እቺ ሴት ይኸውልሽ፣ አንድ ነገር ብታደረግሽ በራሴ እጅ ነው የምገልላት። ይኸውልሽ አሊያ፣ ከዚህ በኋላ ማለት ነው እንድትጎጂ አልፈልግም። ይኔ ልጅ መጀመሪያ በሆናን አናጣሽው፣ ከዛ በኋላ ጂያንን ደግሞ እንድታጭ አልፈልግም። በቃ የሉ ነገር እንዲፈጠር አልፈልግም። አሁን እስር ቤት ገብቷል። እሺ አንቺስ ሁኔታ እያለቻ ነበር። በቃ ተቀመጪ ተረጋጊ፣ እሱ የራሱን ጉዳይ ያውቅበታል እያለቻ ነበረም። ከዛ በኋላ አሊያ በቃ አንቺ ተረጋጊ፣ ረፍት አርጊ ብላት እናቷን ትታት እየወጣች ነው አሁን ጂያን እነ ነዲም ጋር ተገናኝተዋል። ነዲም ብቻውን አልነበረም የመጣው፣ ደሚርም ነበረ። ደሚር ብዙም ሳይረቅ ተቀምጠዋል። ካያ እነሻይን ጠበቃቸው። ሁሉም አለው አንድ ላይ እየወሩ ናቸው። ታዲያ እያልከኝ ያለው ቦራን ተገሏል ነው እያለው ነበረ። በዚህ አጋጣሚ ነዲም እንዲህ ብሎ ሲጠይቅ ጂያን አዎ ይለዋል። ግን አደጋ እንደነበር ነው የነገራችሁኝ። ግራ ገባኝ እኮ ጂያን፣ እኔ እንግዲህ የተነገረኝን ነው የማምነው እያለ ነበረ። ጂያንም እንደዚህ ብሎት ነበር። ነዲም ለምን አልከኝ እያለው፣ አሁንም ነዲም የሰማሁትን የወሮት፣ ሌላ ምንም ማቀው ነገር የለም እያለ ነው። ታዲያ እንታልገደልከው ማለት ነው አለው። አረን ያላረኩትም። ጂያን ምን ጥያቄ ነው የምጠይቀው እያለው ነበረ። ግን ሀሊስ ያው ቦራን የሚኖርበትን አድራሻ እንደምታውቀው ነግሮኛል። ምን ያህል እውነት ነው አለው። ደሚር አባቱ የሚመልሰውን እያንዳንዱን መልሶች በጥንቃቄ ነበር የሚያዳምጠው። ምን አረ እየዋሸ ነው እየዋሸ ነው፣ እንደዚህ የሚባል ነገር የለም አረ ውሸት ነው እያለ ነው። አረባክ ግን እዛ ቦታ ላይ ነበራችሁ። አንተ እጀመል ሀሊስ አንድ ላይ ነበራችሁ እዛ ቦታ ላይ ነበረ ሃሊስ ፎቶን ያሳያችሁ አደለ ብሎ ጠየቀው። ውሸት ነው፣ አልነበርኩም፣ አልነበርኩም ውሸት ነው። ሲጀመር ጃን ያንስ ያንን ሰው አተመነው፣ ቀጣፊ ነው፣ ውሸታም ነው አተመነው። እኔ እሷ ጠገም ምን አረጋለሁ እያለው ነው። ከዛ በኋላ በዚ አጋጣሚ ጃን ደሚረን አየውና አንተስ እያሉ ነበረ። ጃን እኔ እንግዲህ ነግሬ ነበረ፣ አዎ አላቅም ብዬ ነግሬ ነበረ፣ ግን አሁንም ቢሆን እድሉን ባገኝ አረገው ነበረ አለ እየሳቀ። ምሯን ፍ የምከፍቶ አንተ ብሎ ወዲያው ከ ከተቀመጠበት ተነሳ። ተረጋጉ፣ ተረጋጉ፣ ይሄ ቦታ አደለም፣ ይሄ የምትጣሉበት ቦታ አደለም እያለ ሮል እንዲገላግል ጀመረ። ጂያን ቢሆን ከያ ከያ ተቀመጠ ተቀመጥ ተረጋግ ይውልህ እያለው ነው። ከያ ተረጋግቶ ተቀመጠ። ጂያን እመልልሃለሁ እኔ ምንም አቀው ነገር የለም ቃሌ እንሰጥሃለው እኔ እንዴት እንደዚህ ያለ ነገር ላረግ እችላለሁ? እኔ ሲጀመር ባይባርስና አልቦራዎች ደም እንዳይቃቡ የቻልኩትን ነገር በሙሉ የማድረግ ሰው እንጂ እንዴት እንደዚህ ያለ ነገር አደርጋለሁ እያለ ነው። ጂያን ግራ እየገባው መጣ። አላውቅም ነዲም፣ አላውቅም ማንን ማመን እንዳለብኝ አላውቅም። ነገር ግን ይውልህ ያንን ሲያገኘው ዕለት በጣም ከባድ ነው የሚሆነው። ይውልህ አንተም ብትሆን ማለት ነው አለቀ። አንተም ብትሆን ጥፋተኛ ወደ አንተ ስመጣ ጂያን ሆኜ አይደለም እመጣው፣ ሰይጣን ሆኜ ነው እመጣው እያለው ነበረም። ደሚር የአባቱን መፍራት በደንብ እየታዘበና እየተመለከተ ነበረም። ከዛም በኋላ ነዲም እና ደሚር ተነሱ። ጨርሰናል በቃ እየተባባሉ ሁለቱ ገና ከመሄዳቸው፣ ሻይን ከተቀመጠበት ተነሳ። ጃኒውል ሀሊት ውሸታም ነው። በጣም ብዙ የማይገናኙ ነገሮችን ተናግሯል። ለምሳሌ አሁን እዛ ቦታ ላይ ነዲምም አልነበረም፣ ይሄው አልነበርኩም አለ። አባዬም እዛ ቦታ ላይ አልነበርኩም ብለዋል። ይሄ ማለት አባዬ ጥፋተኛ አይደለም ማለት ነው አለው ሻይን። አንድ ነገር ብቻ አወቅልኝ፣ የወንድሜ ገዳይ እደርስበታለሁ። ስደርስበት አባትህም ሆነ ማንም ሆነ የዋጋውን ያገኛል። ለእያንዳንዱ ነገር ዋጋ ይከፍላል አለ። እንዲህ ሲለው ሻይን ደንግጦ ነበር የሚመለከተው። ከዛ በኋላ ጂያን ወደ ውስጥ እየገባ ነው ወደ እስር ቤት እያመራ። ወደ ውስጠኛው ክፍል ሲገባ በአይነ ቁራኛ የሚከታተሉት ኤጀመልና ሀሊስ ናቸው። አልጋቸው ላይ ተቀምጠው እሱም እያያቸው አልጋውን እያስተካከለ ከዛ ተቀመጠ። በበቀል ስሜን ነበረ ሀሊስን የሚያየው። በሌላ በኩል ከተወሰኑ ደቂቆች በኋላ ደሚር እንዲሁም አባቱ ነዲም እቤት ደረሱ። እቤት እንደደረሱ ነዲም ራምድ ራምድ እያለ ነበረ። ደሚር ሊደርስበት ይሞክራል። እኔ ምል አባዬ፣ ቅድም ግን ለምንድን ነው ያሻዋለው? የምን ውሸት የምን ውሸት ምሮ ምታወራው? እያሉ ነበር። ዋሽተዋል እንጂ በዛ ቦታ ላይ ነበርክ እኮ አንተም፣ የጀመልም ነበራችሁ አለው። ምሮ አንተ ደግሞ የምታወራው ይለዋል። ምንም አላወራውም፣ የምታውቀው ነገርን ይነግርኩ፣ ምክንያቱም በርቀት ነው ሳያችሁ ነበረ እያለ ነበረ። አሀ አንተም እዛ ከነበርክ ምናልባት ሲወራ የነበረውን ነገር ሰምተሃል ማለት ነው። ይሄ ማለት አንተም ልታደረገው ትችላለህ ማለት ነው። ሳንተም ገደልትውን ትችላለህ አለው። ምናልባት ምናልባት እያለው ጀሚር ድንገት ዘሪን መጣች። ዘሪን በጠገባቸው እያለፈች ነበረ። ከዛ ቆማለችና ወንድሜ ወንድም ናውርቸው ነበረ ቦራን እንደተገደለ ነገረኛ አደጋ አልነበረም አለኝ የምሩን ነው ብላ ጠየቀች። ከዛ እናንተ ናቸው ያረጋችሁት ብላ ዘግንኗት ነበር ስጠይቅ ነበረው። ሂጅና መጀመሪያ አባትሽን ጠይቂው አባትሽ ሁሉን ነገር ያውቃል አላት። አባዬ ምን ያርጋለችው። ሂጅና ያን የማይረባ አባትሽን ጠይቂው ብሎ ይቆጣል። እሱ ማን ያረገው ቆይ ማን ያረገው እያለች እሷ ትጠይቃለች። ሲጀመር አባትሽ እንዴት ክፉ እንደሆነ ብታውቂ ከእሷ ለመፈጠር ሽን ትመኝ እያለ ነበር ነበር ስሙ አባዬ ምንም አላረገም። እሺ ከዚህ ሄዳለሁ እናንተ አውሬዎች ብላ ባይል ስጮ ድንገት አዞራትና ራሷን ልስት ነው። ራሷን ስትስት በድንገት ደሜን አንተ ምንም ለፈለፈው ብሎ አባቱን እየተቆጣ አቀፋት። አቅፋት ወደ መኝታ ክፍል እያስገባን ነበረ። እሺ እሺ በቃ እሺ በቃ ከዚህ በኋላ እንደዚህ ያንልሽ ይቅርታ እያለ አልጋው ላይ ያስተኛን ነበር። አይዞ አይዞሽ እያላን ነበረ ነበር እሷ ተሸሽዋለች። ችግር አለ ምንድን ነው? ምን ምን ላርግልሽ እያላን ነበር በጣም ፈርቶ። ከዛ እሷት ወይም በቃ ውሃ ብቻ ስጠኝ አለችው። ውሃ እሺ እሺ ብሏት በፍጥነት ውሃ ይዞ መጣ። ውሃ እየሰጣት ነው። ጠጣች ስጠጣ እየተቀበላን ነበረ መልሶ ከዛም በኋላ ምንድነው ችግር አለ እንዴ እያላን ነበረ። እያለ ከለሽሽ ታሰባለች። አንቺ ደናነሻ እሺ ልጁስ እያላ ነበር። ምን አገባ ምን አገባ ስትለው ነበረ። ይሁልሽ ዘሬን ሲጀመር ይህ ልጅ ወልጄ ከካያጋውን አለ ሆና ምናምለሽ ምታስቢ ከሆነ በጣም ተሸውደሻል። እሺ አባትሽ ምን ጣጣ ውስጥ እንደገባች አታውቂም እያላ ነበረ። እናንተ ናችሁ ነፍሰ ገዳዮች፣ አባቴ ምንም ነገር አያውቅም። አንተነ ነፍሰ ገዳይ አንተነ ቦራን የገደልከው አለችው። እኔ ቦን ብዬ ተመኘሁ። እውነት እኔ ቦን ይሻልሽ ነበረ፣ ምክንያቱም ትድኝ ነበረ። ግን አይሆንም፣ በፍጹም አይሆንም። እንደምታስበው አይደለም። በቀልተውሽ ረፍት አርጊ በቃ። ግን ለልጁ መራራት አለብሽ። ይሄ ልጅ ይወለዳል እኔ አባቱ ሆናለሁ ብሏት እየሄደ ነበረ ዘሬን። እሱ ከሄደ በኋላ ሆዷን በእጇ ይዛ እያለከለከች ነው። በሌላ በኩል ኦስካን ከቀናቶች በኋላ ነቃ። ኦስካን እንደነቃ አንዲት ነርስ መታ ለናሬ እየነገረቻት ነው። ሰላከትም ነበረች። ከዛ ናሬ በጣም ደስ አላት። ለየው ብላ እየገባች ነው። አንድ ሰው ብቻ ነው የሚፈቀደው። ከዛ ናሬ ገባች። በመስታወት ነው የምታየው። ኮማ ውስጥ ነው። ራቅ ብላ እያየችው ነበረ። እሱም አያት። በዚህ መንገድ ነቅቶ ስታዩ በጣም ደስ አላት። ፈገግ ብላ እያየችው ነበረ። ከዛ ሚኒን ጊዜ ሰዳከትን ስታገኛት ወይዘሮ ሰዳከት ልነግርሽ ምፈልገው ነገር አለ አለቻት። ከዛ ሰዳከት ጠሩ ነሺ በዚህ ጋር አለቻት። ሁለቱም ራመድ ራመድ እያሉ ናቸው። ሁለቱ አብረው ሲራመዱ በቅርቀት ያየቻቸው ፍክርዬ ነበረች። ፍክርዬ አየቻቸውና ልትከተላቸው አሰበች። አሰበች አሰበችና መልሰ ሀሳቧን ቀየረች። በአንድ በኩል ጂያን እዛው እስር ቤት ውስጥ ነው ያለው። አድገው ላይ ጋደም ብሏል። አሁንም ቢሆን ሀሊስንና ኤጀመደን በአይነ ቁራኛ ነው የሚከታተላቸው ሁለቱ ተቀራርበው ሻይ እየጠጡ ነበረ። ከዛ በኋላ ጂያን በዚህ መንገድ ከሁለቱ ጋር እየተገለማመጠ ቀና ደግሞ ሲል አሊያ ቅርብ ጊዜ አምጥታ እየሰጠችው ህፃኑ ጂያን እየሳለው ስዕል ነበረ። እዚህ ስዕል ላይ ጂያን አሊያ፣ እንዲሁም ህፃኑ ጂያን ነበሩ። ከዛ ሱ ስዕል ሲያይ በጣም ደስ ይለዋል። ፈገግ እያለ ይህን ስዕል ይመለከተዋል። ጂያን በዚህ መንገድ ካለበት ሁኔታ አንጻር ራሱን እያረጋጋ አሊያ፣ ከደቂቆች በኋላ እናቷ ልጠይቃት መጣች። ምግብ በላሽ እንዴ እያለቻን ነበር። አሁ በልቻ ልጄ ተቅበልቻለሁ ትላታለች። እኔ ምልሽ እቺ ሚኔ ማለት ነው። ቆይ ቆይላል ቦራ ቤተሰብ ምንድናት ናት ብላ ጠይቀቻት። ያው የእነሱ የቅርብ ዘመድ ጓደኛ ምናምን እንደዛ ነገር አለቻት። ዘመድ ጓደኛ፣ ስቲ ስትራን ነበር መለሳ። ፍቅር አላውቅም ለምን ጠየቅሽ? ስትራን ነበር አይ፣ ምንም ዝም ብዬ ለማወቅ ፈልጌ። አታያትም እንዲ ሰዳከት አብራት ነበረች ምናልባት የሆን ነገር እየዶለቱ ቢሆንስ ብዬ ኮ ነው። ስትራን ነበር ከዛ አለ፣ እስኪ ግራ ገብቶኛል ብላ ተቀመጠች። አይ ነዋ፣ የሆነ ግራ እንደገባት ያስታውቃል። አይ አለያ፣ ያለሽበት ሁኔታ ቁ ጥሩ አደለም፣ ጥሩ አደለም። ስትራን ነበረ ከዛ አለ። ቀና ብላ የቻትና መሬት መሬት ማየት ጀመረች። ያንቺ ችግር ምንድን ታውቂያለሽ ስላለሽ የአንቺ ችግር ጂያን ነው። ጂያንን ችግር ገብቶኛል አለቻት። ከዛ አለህሽ ብላ መሬት መሬት ትመለከት ጀመረ። በጣም ነው የምታፈቅር እሱን እሱም ደግሞ ያፈቅርሻል አለቻት። አረባክሽ የማይመስል ነገር አታውሪ አንቺ ምሮ ምት ውስትራ ነበረ። ቆይሲ ጀመሪን ልትክጂ ነው እንዴ ልትዋሽ ነው ፊት ለፊት ኮን ያለሽ ሆ ኮፊቆ ኮነ። ምን ሆነሽ ነው እኔ ልትዋሽኝ ነው እንዴ እኔ ማ ታታየኝም። አሁን ይኸውልሽ የጂያን ሚስት ሆነሻል አለቻት። ምን ዋጋ አለው። አሁን እንግዲህ ያው ጂያን የቦራን ወንድም ነው። በጭራሽ ከሱ ጋር መቀራረብ አልችልም። ጂያንም ቢሆን ቃል ገብቶልኛል። ይሄ ነገር ሲረጋጋ ሁሉም ነገር ሰላም ሲሆን እኛን የሚፈልጉን ሰዎች ሰዎች በመጨረሻ መፈለግ ሲያቆሙ ሁሉም ነገር ሲረጋጋ በቀላሉ እንደምንለያይ እኔም ልጄን ይዤ ወደ መጣውበት እንደምመለስ ቃል ገብቶልኛል ሁለታችን እንደ እውነተኛ ባል መሆን አንችልም ባክሽ የማይመስል መስ ነገር አይምሮሽ ውስጥ አትገጣጥሚ አለቻት ቢሆንስ ቢሆንስ ይልሽ እሱ በቀላሉ ርቴጃ አይፈቅድልሽም አንቺም እንዳትፈቅጂለት እሺ ሁለታችሁ አንድ ላይ መሆን አለባችሁ አለቻት ግን መቼም ቢሆን ጫፌን እንደማይነካኝ ቃል ገብቶልኛል ሁለታችንም ስንፈራራ ነው የምንኖረው አለቻት እስከ መቼ እስከ መቼ ስሜታችሁን ተደባብቃችሁ ኧረ የማይመስል ነገር ነው አሊያ ይልሽ በፍጹም በዚህ ጉዳይ ተስፋ ቁርጭ እሺ። በጣም ነው የሚያፈቅርሽ፣ አንቺም ታፈቅራለሽ። አንድ ላይ ነው መሆን ያለባችሁ። ፍቅር ተደባብቆ አይደለም። ማንም ይህን ግንኙነት ሊያስቆም አይችልም ብላ የመከረቻት ነበር። አሊያ ይህን ስትሰማ አምባ እየተናነቀ አልነበረም። አንድ ቀን እንኳን ፍቅርሽ የመናዘዝ አለብሽ ብላ የመከረቻት ነው። በድንገት ነርሷ መጣች። ፍቅርዬ፣ አንድ ጊዜ ወደ ክፍርሽ ነይ ብላ የጠራቻት ነው። እሷ የሄደች ነው። ጂያን የሰጣትን የአንገት ሐብል በእጇ ይዛ መልሳ ታየዋለች። በሌላ በኩል ናሬ በቀጣ ፍቅርዬ ለመጠየቅ ወደ ክፍላ እየመጣች ነው ሰላም አለቻት። ከዛ በኋላ ልትወጣ ነበር እኔ የምልሽ ናሬ፣ ወይዘሪት ሚኔ ግን ለእናንተ ምናችሁ ናት ብላ ጠየቀቻት። አይ ወይዘሪት ሚኔ ያው ከእኛ ጋር በደም ትግባባለች፣ እንደገና ደግሞ የዚ ሆስፒታል የእኛ ሰራተኛ ናት አለቻት። አይ ግራ ገብቶኝ እኮ ነው ቅድም። ቆይ ወይዘሪት ሚኔ እርጉዝ ናት እንዴ ብላ ጠየቀቻት። ናሬ ደነገጠች። ማለት ምን ማለት ነው ለምን አልሽ ብላ ጠየቀቻት። ማለቴ ሰሞኑን በጣም እያቅለሸለሻት እያዞራት ምናምን ነገር ብዙ ጊዜ አስተዋልኳት። አሁን ደግሞ ከወይዘሮ ሰዳከት ጋር ስታወራ ነበረ አለቻት። አይ በስተት ሊሆን ይችላል። እስኪ በቃ መልካም ጊዜ ብላት። ናር እየደነገጠች ወጣች። ብዙ ነገር እያሰበች ነው። ያሰበችው ነገር እውነት እንዳይሆን ብላ ተመኘች። በአንድ በኩል ሚኔ እንዲሁም ሰዳከት እየወሩ ናቸው። ቆይ ግን ወይዘሮ ሰዳከት የሚወለደው ልጅ ሴት ከሆነች ሀሳብሽ ምንድን ነው አለቻት። ይኸውልሽ ሴት ከሆነች በቃ እዛ ቤት ውስጥ ገብተሽ መኖራት አትች። እሺ በቃ ላንቺ የተለየ ሌላ ቤት እከራይልሻለው እዛ ነው የምትሆኘው፣ ልጅሽን እዛ ታሳድግ ያለሽ ነገር። ግን ይሄ አሊያና ጀን እንዲለያዩ ቆንጆ ምክንያት ይሆናል። ሁለቱንም በቀላሉ እንለያያቸዋለን። ወንድ ከሆነ እድለኛ ነች ማለት ነው። ሁሉም ነገር ሰላም ነው አለቻት። መጀመሪያም ጠርጥሬ ነበረም ጠርጥሬ ነበር ትላታለች። ታዲያ ሌላ ምን ነገር ፈልገሽ ነው? ምን አስበሽ ነው ታዲያ እያለቻን ነበር። ጂያንም ቢሆን ከአሊያ ጋር ከተለየ በኋላ ሌላ ቆንጆ ሴት እንደሚያገባና ልጅ እንደሚወልድ ነግራታለች። ከዛ ድንገን ናሬ መጣች። ናሬ ለመጠየቅ ጥያቄቻቸው ወይዘሮ ሰዳከት ምን አይነት ጨካኝ ናችሁ ግን እናንተ ትንሽ ርህራሄ ምሕረት የሚባል ነገር አታውቀም? እንዳያለቻት ምን እናርግ እንግዲህ ይህ በቃ ሕይወት ነው እንደዚህ ነው በቃ ይሄ ነው እውነቱ። እያለቻ ነበር ከዛ ናሬ እማዬ፣ ብላ ተጠራች። ከዛ ሰዳከት ናሬ ምን ታደረግያለሽ? ስትላን ነበረ። አንቺ ራስሽ ምን ታደረግያለሽ እንዴ እቺ ብድ ሴት ለምሮ ከእሷ ጋር እንደዚህ የምታወሪው ስትላን ነበር። አይ ምንም ጂያን ያለበት ሁኔታ ኮ ጠይቃኝ ከሆነ ተረጋጊ ስትላን ነበር። ምን አገባት ምን አገባት ብላ ናሬ በጣም ተናዳ ናሬ ነበር ምን ገባት፣ እሷ ስለ ጂያኑ ስለ ወንድሜ ብላ እየተሳደበች ና ከእሷ ገብር ውስጥ እየተመለሰች ነው ዝም ብላ ሚኔ ታያቸዋለች። በሌላ በኩል ከያ የሆኑ የሰፈሩትን ሰዎች ሊያናግር እየመጣ ነው። እነሱን አናግሮ ከዛም በኋላ ሊመለስ ሲል በድንገት የኤጀመል ሰዎች ግርግር መፍጠር ጀመሩ። ይህም ጂያን እስር ቤት የገባው ኤጀመልን ስለሚፈራው ሊገለው ነው በሚል ነበረ። በዚህ መንገድ የጂያንን ስም ሲያጠፉ ከያ ሊጣላን ነከድር እየገላገሉት፣ ከዛ መኪና ውስጥ ገባ። ማኔን ግርግር እንደፈጠረው ከያ ገብቶታል። ወለ ወንድሙ ደውለው ሊነግረው ነው ቀጥተ ወደ ወደ ቤት ይመለሳሉ። ደሚር ከኤጀመል ጋር እየተደዋወረ ነበረ። ጀመል ጀመል ጥሩ ስራን ይሰራው ጥሩ ስራን ይሰራው እያለው ነበረ። ሁለቱ በስልክ እንዲህ እየተሞጋገሱ ደሚር በቀጣይ ደግሞ ሌላ ቀስቀሳ እንዲያረግ ኤጀመል እየጠየቀው ነው። ይህም ደግሞ ጂያለ ግፊት ለማድረግ ነው። ጂያን እንዲጨነቅ። ከዛ የጀመል ይመለሳል። በሌላ በኩል አሊያ ያቃጠለችው በራውን እየተቀየረ ነው ያለው፣ በብረት ብረት ተደርጎ እንዲሰራ ተደርጓል። ከዛም በኋላ ጂያን ደወለ፣ ወደ ካያ ደውሎ ሁኔታውን ነገረው፣ ካያ ቅድም የተፈጠረውን። ከዛ ጂያን ትንሽ ብቻ ታገሰኝ እያለው ነው እንዴት ናችሁ ሁላችሁም ብሎ ሰላም እያለ ድንገት አሊያ መጣች። እንዴት ነው ስትል ሰዳከስ ሰማቻት። እንዴት ነው ታያለሽ እንዴ አታፍሪም እንዴ ብላት በቀጥታ ወደ ውስጥ እየገባች ነው። ከዛም በኋላ አሊያ ቀጥታ ወደ ናሪ እየቀረበች ነው። ከዛም በኋላ ናሪ እኔ ምልሽ አሊያ እስኪ ማለቴ ሚኔ ትንሽ ሰሞኑን እያመማት ነው፣ የምታውቂው ነገር አለ እንዴ አለቻት። ኧረ እኔ አላቅም ለምን ጠየቅሽኝ ስትላ ነበረ። አይ ሚኔ ያው ተስፋ አትቆርጥም ማላረለ ወንድሜ ለእሷ ፍቅር የለውም፣ ግን ይህን እያወቀች አሁንም ቢሆን ተስፋ አልቆረጠችም። ለዛ ነበር ስትላ ነበረ። ምንም አልገባኝም እያለች አሊያ በቀጥታ ወደ ክፍሏ መራች። ከዛ ተደወለላት በማታውቀው ስልክ ሲደውልላት ስልኩን አነሳችሁ ግራ እየገባት ሄለው ለው እየሰማኝ ነው ስትል ነበረ። እና በሩን ከእንጨት ወደ ብረት ቀየሩት ነው የምትይኝ እያላን ነበር። ጂያን ነበረ እስር ቤቱ ጋር ግድግዳውን ተደግፎ የጠየቃት። አዎ እንደዛ አረጉ። ምን ታስባለ እያለችው ነበር። ፈገግ ብላ በጣም ደስ አላት። እንግዲህ ሰዳከት በቅርቡ ደግሞ ማረገውን ነገር አታውቅም። ከእንጨት ወደ ብረት ቀየረችው። እኔ ግን ምንም ነገር አይቋቋመኝም ስትለው ነው ነበረ። አ ልክ ነሽ፣ ልክ ነሽ እያላ ነበረ። እንዴት ነሽ እያለ ጠየቃት። ደህና ነኝ አለችው። አንተስ እንዴት ነ ብላ እየጠየቀችው ነው። ደህና እንደሆነ ነገራት። ስለ ህፃኑ ጂያን እየጠየቃን ነው። ደህና እንደሆነ ተነግረዋለች። ከዛም በኋላ በቅርቡ እወጣለሁ እያላን ነው። ከዛም በኋላ ምንም እንዳታስብሽ እቤት ስላለው ነገር፣ አንተ ብቻ ራስህን ጠብቅ እያለችው ነው። ከዛም በኋላ በጣም ደስ ብላት፣ እሺ በቃ ስልኩን ዝጋው አለችው። አንቺ ዝጊው እያላን ነው። ከዛ እሷ እሺ በቃ ብላ ስልኩን ዘጋችው። ከዘጋ በኋላ ብቻዋን እየሳቀች ነው። በሌላ በኩል ከያ ወደ ሻይ እንደወለ ቅድም እዛ ሰፈር ስለተፈጠረው ነገር ልጠይቀኝ ነው እያል ነበር። ሻይን አዋውላናግር እፈልጋለሁ ይለዋል። ከዛም በኋላ እሱ ና ቤት እናሆ እንሰማለን እያሉ ነበረ። ካያ ወደ ቤት ይሄዳል። ዘሪን በሌላ በኩል አልጋዋ ላይ ጋደም ብላ የምታየው የእሷንና የካያን ፎቶ ነው። ድንገት ነዲም መጣ። ነዲም እጇን እየጎተተና ያሳይሻለው እያለ በግድ ወደ ቤት እየወሰዳት ነው። ነ እያለ ሲጎተታት ድንገ ደሚራየው የእነ ምትወስዳት ብሎ እየተከተለው ነው። ሁለቱ የመኪና ሽቅድድም ውስጥ ገቡ። ነዲም ከፍለ ፊት ነው። አሳይሻለው እያለ ቀጥታ ቤት አደረሳት። እየጎተተ እጇን ወደ ውስጥ ገቡ። ካያ በርቀት ድንገት አየ። እሱም እየሮጠ እየገባ ነበረ። ከዛ ፊዳንና ሻይን መጡ። እንዴ ምን ተፈጠረ አቶ ነዲም ይቻላል እያሉ ነበር። ከዛ ነዲህም እቺ ልጅ የካያ ልጅ ተሸክማለች ብሎ ተናገረ። እንደዚህ ብሎ ሲናገር ሁሉም ደነገጡ። ካያም ቢሆን ክው ነበር ያለው። ደሜር እንደመጣ ምን አገባ ምን አገባ ምን ምን ነገር የምታወራው እኮ አንተ እያለ አባቱን እያነቀው ነበረ። አዎ የተሸከመችው ልጅ የካያ ነው የካያ ነው አርግዛለች ብሎ ሲናገር ነበረ። ከዛ በኋላ ፊዳን እንዴ እንዴ ዘሬን ይሄ ሰውዬ ምንድን ነው የሚለው? ምንድን ነው የሚለው? በይ መልሽልኝ፣ የማን ነው የማን ነው ይሄ ልጅ የተረገዘው? ስትራ ነበረ። ካያ ደስ አለው። በፈገግታ ዘሬን እውነቱን ተናገር ይላታል። ከዛም በኋላ ወዲያው ነበር ደሚር ይውል አሁን ነው የተናገርከው ነገር ትቀይራለህ ትቀ አለበዚያ አለ በዚያ ለካያ ስለ ቡራን ሁሉንም ነገር ነግረዋለሁ። ከዚያ ያበቃላል ያበቃላል እያሉ ነበረ። ነዲም በጣም ፈራ። ከዛ በኋላ ዘሪን፣ ይሄ ልጅ የደሚር ነው ብላ ተናገረች፣ በጣም እያለቀሰች ፈርታም። ከምቢዮን ይህን ሲሰማ በጣም ተናደደ። ከዛ ካያ ተናደ፣ ቀጥታ ያነቀው ነዲምን ነበረ፣ ለምን አልክ እያለው። ከዛ ሱ በቃ አግታት አልነበረ አግታት አልነበር ወስዳት አልነበረ፣ በእርግጠኝነት የሆነ ነገር ተፈጥሮል ብዬ ነበር። አንተ ግን ሆን ፈሪ ነገር ነህ፣ ከአንተ እንደዚህ ነገር አልጠብቅም ነበረ እያለው ነው። እዛው በዛው ሀሳቡን ቀየረ። ከዛ ደሚር ዘሪን፣ በይ ከማን እንዳረገሽ እውነቱን ተናገሬ እያለ ነበር ጮክ ብሎ። ከዛ በኋላ ዘሪን ከጀሚር ነው ያረገዝኩት ብላ ተናገረች። በዚህ መንገድ ከ በጣም አዝኖና ልቡ ተሰብሮ ሊመለስ ነው እምባ እየተናነቀው ከዛ ቪዳን ሰማረለ ውጣ ከዚያ ነው ውጣ ትሏለች። አሁን እሱ በጣም ተናዱድ ቤት መጣ። ወደ ቤት እንደገባ መኝታ ክፍሉ ገብቶ ግድግዳውን በእጁ እየደበደበ ነው። እነ ከድር መጡ። ከድር እያስቆመው ነው። ከዛ በኋላ ናሬ መታጁ ላይ የሆነ ነገር እየጠመጠመችለት ነው። ይሁል እርሳት በቃ አንተ እሷን እርሳት በቃ እያለችው እንዲያምን እየነገረችው ነው። በሌላ በኩል ማታ ላይ ጂያን ምን እንደታቀደለት አቅም ወደ መታጠቢያ ክፍል ገብቶ እየወጣ ነበረ። ሁሉም ወንዶች አንድ ክፍል ውስጥ ገቡ። ጭር ብሏል ዋናው ክፍል። ከዛ አልጋው ላይ ገና ከመቀመጡ እያስተካከለ ነበር፣ ድንጋት የሆነ ሰውዬ ስለታማ ነገር እየያዘ ወደ እሱ ቀረበ። ጂያን ራሱን ለመከላከል ጥረት እያደረገ ነው። ጂያን እንዲገደል ተወስኖበት ነበር። ከእሱ ጋር ተናንቆ ከዛ ኤጀመለም ሊያግዘው እየሞከረ ኤጀመለም ቢሆን እጁ እየተጎዳ ነበረ። በዚህ ሁሉም አልሃሊስ ነበር ቆመው የሚያየው። በመጨረሻም ፖርቶች ገቡ። ቢላ ያዘው ሰውዬ ጂያንን ሊወጋው እየሞከረ ጂያን ከእሱ ጋር እየታገለ ከዛ ፖሊሶች ገብተው የያዝከውን ነገር ጣል እያሉት፣ እንቢ ሲላቸው መቱት። እግሩን አካባቢ ሲመቱት ራሱን እየሳተ በአንድ በኩል ጂያን ወደ ጆሮ ጠጋብለው ማነው፣ ማነው፣ ማን ላከ ንገረኝ፣ ንገረኝ እያሉ ነበረ። ከዛ ሰውየው ሀሪስ እያሉ ነበረ። ጂያን እንደደነገጠ ነው። ጂያን እንደደነገጠ ሰውየውን እየጣለው እጁን ወደ ላይ እያረገ እጁን እየሰጠ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ እቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለው ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።